ለመውጣት ምን ማድረግ አለበት በሚለው መፍትሄ ላይ ይሆናል። ይህ ኡማ እመተ ኢስላሚያ በምድር ላይ ምትክ አይደለም። ይህ ኡማ የሚወደውን ሃይማኖቱን ተረጋግቶና ተደላድሎ እየተከተለ አይደለም። ይህ ኡማ ከስጋትና ከፍርሃት ነጻ ሆኖ እየኖረም አይደለም።

ለእነሱም ያንን የወደደላቸውን ሃይማኖታቸውን ሊያደላድልላቸው ቃል ገብቷል። ወለዩበድለነሁም ሚን ባዕድ ኸውፋቸውን በኋላ ጸጥታን ሊለውጥላቸው ተስፋን ቃል ሰጥቷቸዋል። ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ በእኔ ምንንም የማያጋሩ ሆነው ይገዙኛል። ወመን ከፈረ ባዕደ ዛሊከ ፈውላኢከ ሁም ልፋሲቁን ከዚያም በኋላ የካደ ሰው እነዚያ እነርሱ አመፀኞች ናቸው፣ ይላል አላህ ስብሓነ ወተዓላ። እነዚያን አማኞችን ቃል ገብቷል አምኖ መልካም ስራ የሰሩትን ሱብሃነላህ። ነቢያችን ሰለላሁ አለይሂ ወሰለም ይህ የቁርአን አያት የወረደበት ምክንያት በነቢያችን ሰለላሁ አለይሂ ወሰለም ዙሪያ የነበሩ ሶሐቦች በተለይ ሪሳለው በጀመረ በአስር ዓመታት ውስጥ በጣም ተጨንቀው ተጠበው በፍርሃት እየኖሩ ባሉበት ሰዓት ከመካከላቸው አንዱ ሶሓባ መጣና ያ ማታም መሳሪያችንን ይዘን ጧትም መሳሪያችንን ይዘን ሁሌ በፍርሃት ላይ እስከ መቼ እንኖራለን? መቼ ነው በአማን መሳሪያችንን አስቀምጠን መኖር ምን ጀምረው ይላቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ያው ጊዜው ቅርብ እንደሆነና አላህ ሱብሓነሁ ወተዓላ ሰላሙን አምጥቶ በአማን በረሓ ኢባዳቾንኢባዳቸውን የሚያረጉበት ጊዜ እንደሚመጣ እየገለጹለት ባለበት ሰዓት ይህ የቁርአን አያት ይወርዳል። አላህ ሱብሓነሁ ወተዓላ ለእነዚያ ላመኑት እና መልካም ለሰሩት ቃል ገብቷል። እኛ የአመንና መልካም ሥራ የማንሰራ ሰዎች ሆነናል ማለት ነው። ይህንን እንግዲህ ሁላችንም ለራሳችንን ጠይቅ።

በምድር ላይ ስተመሻሽተን እየኖርን ነው። ላ ወላህ ወነኑ ለስና ሙመከኒን እንግዲያ በምድር ላይ ጸጥታ በነገሰበት አማን በሆነበት ሁኔታ ነው እየኖርን ያለነው። ላ ወላህ ወለስና አሚኒን ሙስተክለፍም አይደለንም፣ ሙመከንም አይደለንም፣ አሚኒን ሁነንም አይደለም እየኖርን ያለነው በአሁኑ ሰዓት ዲናችንን በስነ ስርዓት ማከናወን አልቻልንም። በምድር ላይም ደግሞ ምትክ ሆነን ምድርን በፍትህ እያስተዳደርን አይደለም። በአሁኑ ሰዓት ደግሞ በሀገራችንም ይሁን በውጭም በሁሉም ቦታ ሙእሚን መሆን የሚያስገድልበት፣ ሙእሚን መሆን እስር ቤት የሚያስገባበት፣ ሙእሚን መሆን ከሀገር የሚያሰድትበት ዘመን ላይ እንጂ በአማን ሰላም ሆነን እየኖርና አይደለንም። እና ታዲያ አላህ ስብሓነው ወተዓላ ቃሉን አጥፎ ነው ከተባለ እኛ መልሱ ምንድነው? እኛ አላህ ስብሓነው ወተዓላ እንደሚፈልገው አማኝ አለመሆናችን ነው። እኛ አላህ ስብሓነው ወተዓላ በሚፈልገው መልኩ መልካም ስራዎችን ባለመስራታችን ነው። ምክንያቱም አላህ ቃል የገባው

በምድር ምትክ ሆናችሁ እንድታስተዳድሩ ቃል ገብቻለሁ ብሎ ነበር። እኛ ያንን ነገር ማድረግ አልቻልንም። አላህ ሱብሐነሁ ወተዓላ በሚፈልገው መጠን እያመንን አይደለም፣ አላህ ሱብሐነሁ ወተዓላ እንደሚፈልገው መልካም ስራዎችን እየሰራን ስላልሆነ እንጂ አላህ ቃሉን የሚያጥፍ ጌታ ስለሆነ አይደለም። ኢንሻአላህ ሁላችንም ወደ ኢማን መመለሳለን። በአላህ እናምናለን እንላለን፣ ግን እውነት በአላህ እናምናለን። መልካም ስራዎችን እንሰራለን እንላለን። ግን እውነት መልካም ስራዎችን እንሰራለን፣ አላህ ስብሃነወተዓላ በሚፈልገው መልኩ መሰራት አለበት። እብቲጋአ ወጅሂላህ የአላህ ፊት ተፈልጎ መሰራት አለበት። ይህን ይህ ስናደርግ ነው አላህ ስብሃነወተዓላ ቃሉን የሚፈጽምልን ማለት ነው። እነዛ ሰሐቦች

በጣም ከመደሰታቸው የተነሳ ከመካከላቸው አንዱ ሰሃባ በቃ አኺራ ጀነት የሚባለው ነገር ባይኖር ራሱ ለኔ በቃኝ፣ ከዚህ የበለጠ ደስታ ምን እፈልጋለሁ? ይል ነበር። በምድር ላይ የሚፈልጉትን እስልምናቸውን ተረጋግተውና ተደስተው በመኖር አሳለፉ። በአማን ባለበት፣ ምንም አይነት ስጋትና ጭንቀት በሌለበት ሁኔታ ኖሩ። ይህ አላህ ለእነሱ የገባውን ቃል ኪዳን ሲፈጽምላቸው ነው። ታዲያ እኛ በአሁኑ ሰዓት ያለነው ሙስሊም ተብዬዎች ሙስሊም አማኝንን የምንል ሰዎች ቁጥራችንን በጣም ቢበዛም አላህ ሱብሓነሁ ወተዓላ በሚፈልገው መልኩ እያመንን አይደለም። ካፊሮች የሚያሰጋቸው ነገር እኛንም ያሰጋናል። ካፊሮች የሚያስጨንቃቸው ነገሮች እኛን ያስጨንቀናል። ካፊሮች የሚያስደስታቸው ነገር ያስደስተናል ሁሉ ነገራችን ከካፊሮች ተለይቶ የማይታይበት ሁኔታ ላይ ደርሰናል። እምነታችን በጣም ከመሳሳቱ የተነሳ አማኞች ሆነናል ያለ ከካህዲዎች የማይለዩን ብዙ ባህሪዎች አሉ። ይህ በሆነበት ሁኔታ፣ እምነታችን ከካህዲያን ባልተለየበት ሁኔታ፣ ማመናችን ካለማመናችን ባልተለየበት ሁኔታ የአላህን ቃል በኛ ላይ እንዲፈጽም መጠበቅ የዋህነት ነው። በአላህ ስብሓነሁ ወተዓላ አላህ በሚፈልገው መልኩ ማመን መቻል አለብን። እኛ ግን እያምና ያለ ነው፣ እኛ በምንፈልገው መልክ እንጂ እሱ በሚፈልገው መልክ አይደለም። እሱ ሊሰራቸው ያዘዛቸው ስራዎች አይደለም እየሰራን ያለ ነው፣ ራሳችን የሚመስለንና በምንፈልገው ለሪያ እና ለሱምዓ ለይዩልኝና ለይስሙልኝ የምንሰራ ቢሆን እንጂ ከዛ ዘለል አይደለም። ተስቶን እንኳን ኸይር ስራ ከሰራን ሰዎች እንዲያዩልንና እንዲያመሰግኑን የምንፈልግበት ሁኔታ ላይ ነው ያለ ነው። እስከ መቼ? ወደ አላህ እስካልተመለስን ድረስ አላህ የሚፈልጋቸው መልካም ስራዎች እስካልሰራን ድረስ አላህ በኛ ላይ የገባውን ቃል ኪዳን አይፈጽምልንም። ለእነዛ ሷሃቦች ቃሉን ፈጽሞላቸዋል። እኛም ቃል እንዲፈጽምልን የምንፈልግ ከሆነ እነዛ ውብ ሶሃቦች ባመኑበት እምነት ማመን አለብን። የሚሰሩትን በጎ ስራ እኛም ልንሰራው ልንደግመው የግድ ይላል ማለት ነው። ያዕቡዱነኒ ላ ዩሽሪኩነ ቢሸይአ አላህ ስብሓን ወተዓላ ንሲያምኑበት ስብሓን ላህ በአላህ ስብሓን ወተዓላ ምንም አያሻርኩም። አላህ ሽርክን አይወድም። አላህ ሽርክን በጣም አይወድም። አንድ ሰው የሚያሻርክ ከሆነ አላህ አይቀበለውም። አላህ ቀናተኛ ጌታ ነው። አላህ ሽርክን አይወድም። ሽርክ ካለ መልካም ስራዎች በሙሉ ይወድማሉ። ኢንነሁ መን ዩሽሪክ ቢላህ ፈቀድ ሐረመላህ ዐለይሂል ጀንነ ጀነት እርመነች ለሙሽሪክ። ሽርክ ካለ ለኢን አሽረክተ ለየሕበጠነ ዐመሉክ ስራ ሁሉ ይበላሻል። ናያላቸው ነቢያችን ሰለላሁ ዐለይሂ ወሰለም አላህ በጣም ይወዳቸዋል፣ በጣም ያከብራቸዋል። ሽርክን በተመለከተ ግን አነጋገሩ ሁሉ በጣም ይገርማል። ካሻረክ

በጨለማ በጥቁር ድንጋይ ላይ የምትጓዝ ጥቁር ጉንዳን የማትታየውን ያክል ሽርክ በሰው ልጆች ቀልብ ላይ ይገባል። ምን ያክል ከሽርክ ራሳችን እየጠበቅን ነው? ከትንሹም ከትልቁም ሽርክ አቡል አንቢያ የተውሂዱ ንጉስ፣ ነቢዩላህ ኢብራሂም ዓለይህ ሰላም፣ ረቢ ወጅኑብኒ ወመንያ አናዕቡደል አሱናም፣ ጌታዬ ሆይ እኔንም ሆነ ልጆቼን ጣኦትን ከማምለክ ባንተ ንጠበቃለን አሉ። የተውሂዱ አባት ነቢዩላህ ኢላህ ኢብራሂም እሳቸው ይህን ዱዓ ካደረጉ እኛስ እኛ ሁሌም ከትንሹም ከትልቁም ኩፍር ከትልቁም ከትንሹም ሽርክ ከትልቁም ከትንሹም ኒፋቅ አላህ እንዲጠብቀን ዱዓ ማድረግ አለብን። ሁሌም ተውሂዳችንን ማስተካከል አለብን። ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ ይህንን እስካሟላ ድረስ አላ ስብሓን ወተዓላ ለሙእሚኖች ለአማኞች የገባውን ቃል ኪዳን ለመፈጸም ሁሌም ቃሉን ለመሙላት ዝግጁ ነው። እኛ ማስተካከል አለብንን ማስተካከል አለብን የእኛን ከጨረስን በኋላ አላ ስብሓን ወተዓላ ሁሉን ነገር አስተካክለዋል። በምድር ላይም ሰላምን ያመጣልናል በምድር ላይም የምንወደውን ዲነል ኢስላምን ተግባራዊ ያደረግን እንድንኖር ያደርገናል። በምድር ላይም የምድር ምትክ አድርጎን ሰዎችን በፍትህ እናስተዳደራለን። በምድር ላይ አላህ ሱብሐነሁ ወተዓላ የበላይ ያደርገናል። ከዚህ ውጭ ከሆነ ግን የተዋረድን ክብራችን ያነስን የተረገጥን ሁነን እንኖራለን ማለት ነው። ወደ ተውሂድ እንመለስ።